ባለፉት ስምንት ወራት በኢትዮጵያ ለ25 ሰዎች የአይን ብሌን ንቅለ ተከላ ተደረገ። ባለፉት ስምንት ወራት ውስጥ በኢትዮጵያ የአይን ባንክ 469 ሰዎች ህይወታቸው ካለፈ በኋላ የአይን ብሌን ለመለገስ ቃል መግባታቸውን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። የአይን ብሌን አንድ ሰው ህይወቱ ካለፈ በስምንት ሰዓት ውስጥ ንቅለ ተክላው የሚከናወን ሲሆን ለ14 ቀናት ብቻ መቆየት እንደሚችልም ተገልጿል። ሁለት ዓመትና ከዚያ በላይ የእድሜ ክልል ላይ የሚገኙ ሰዎች የአይን ብሌን መለገስ ይችላሉ። ባለፉት ስምንት ወራት ውስጥ ለ188 ሰዎች የአይን ብሌን ንቅለ ተከላ ለማድረግ ተሳስበው ለ ሁለት መቶ አምስት ሰዎች የአይን ብሌን ንቅለ ተክላ መደረጉን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ለብስራት ራዲዮና ቴሌቪዥን ተናግረዋል። የብሌ ልገሰውና ብሌን ንቅለ ተክላ አሁን ላይ በመንግስት ወይንም በጤና ሚኒስቴር በኩል በመሆን ከሌሎች ጊዜያት ሲነጻጸር የተሻለ ቢሆንም በቂ ያለመሆኑ ተነግሯል። ህብረተሰቡን ቃል የማስገባት ስራ ላይ ሰፊ እንቅስቃሴ የተደረገ ቢሆንም በዚህም አራት መቶ ስልሳ ዘጠኝ ሰዎች ከህይወታቸው በኋላ የአይን ብሌናቸውን ለመለገስ ቃል ገብተዋል። አገልግሎት መስጠት ከጀመረ ከ21 ዓመታት በላይ ያስቆጠረው የአይን ባንክ እንደ ሀገር ተሻጋሪነቱ ውስን መሆኑን፣ በቂ የሰው ኃይል አለመኖሩን፣ በተጨማሪ ህብረተሰቡ በቂ ግንዛቤ ባለመኖሩ ቃል የሚገቡ ቁጥር አነስተኛ መሆኑ የባንኩ ችግር ናቸው ሲል አቶ ሀብታሙ ታዬ ጨምሮ ለጣቢያችን ተናግረዋል። ዘገባው የትዕግስት ላቀው ነው። በሻሸመኔ ከተማ በድብቅ ሊጓጓዝ የነበረ 22 ኩንታል ካናቢስ በቁጥጥር ስር ዋለ። በሻሸመኔ ከተማ አስተዳደር አላቻ ክፍለ ከተማ ውስጥ በድብቅ ሊጓጓዝ የተዘጋጀ ሀያ ሁለት ኩንታል አደንዛዥ እፅ በቁጥጥር ስር መዋሉን የሻሸመኔ ከተማ አስተዳደር ፖሊስ መምሪያ አስታውቋል። መጋቢት ሶስት ቀን ሁለት ሺ አስራ ሰባት አመተ ምረት የሰሌዳ ቁጥር ኮድ ሶስት ኤ ሰላሳ ስምንት አራት መቶ ሰማኒያ ስድስት አዲስ አበባ የሆነ አይሱዚ ተሽከርካሪ ከሻሸመኔ ከተማ ሀያ ሁለት ኩንታል ካናቢስ ያተሰኘ አደንዛዥ እፅ በድብቅ ጭኖ ወደ ቦሮና ሞያሌ ከተማ ሲጓዝ ከህብረተሰቡ በተገኘ ጥቆማ በቁጥጥር ስር መዋሉን ሻሸመኔ የከተማ አስተዳደር ፖሊስ መምሪያ አላቸው የክፍለ ከተማ መግለጫ ያሳያል። ተሽከርካሪው በቁጥጥር ስር የዋለው በሻሸመኔ የከተማ አስተዳደር አላቸው የክፍለ ከተማ ዲዳ ቦኬ የተባለ አካባቢ መሆኑ ተገልጿል። እጹን ሲያጓጉዝ የነበረው ተሽከርካሪ በቁጥጥር ስር ብሎ ምርመራ እየተደረገበት ሲሆን ምርመራ መዝገቡ እንደተጠናቀቀ ለሚመለከተው የፍትህ አካል እንደሚላክ ብስራት ራዲዮ ከአላቸው የክፍለ ከተማ ፖሊስ ያገኘው መረጃ ያመላክታል። ዘገባው የመባወር ቀን ነው። የህንዱ ጠቅላይ ሚኒስተር ሞዲ በትራምፕ ባለቤትነት የተያዘውን ትሩዝ ሶሻል የተሰኘውን ማህበራዊ ሚዲያ ተቀላቀሉ። የህንድ ጠቅላይ ሚኒስትር ናሬንድራ ሙዲ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ንብረት የሆነውን ማህበራዊ ሚዲያ ትሩዝ ሶሻል ከተቀላቀሉ ጥቂት የዓለም መሪዎች መካከል አንዱ ሆነዋል። ሙዲ ሰኞ እለት በጻፉት የመጀመሪያ ጽሁፍ ላይ በ2019 የአሜሪካ ጉብኝት ወቅት በሂውስተን ቴክሳስ ከትራምፕ ጋር የተገናኙበትን ፎቶግራፍ በማያያዝ በመድረኩ ላይ በመገኘታቸው በጣም እንደተደሰቱም ተናግረዋል። ትራምፕ በፕሬዝዳንታዊ ምርጫ በጆ ባይደን ከተሸነፉ በኋላ በየካቲት ወር ትሩዝ ሶሻል ሚዲያ ጀምረዋል። እንደ ትዊተር ና ፌስቡክ ካሉ ዋና ዋና ማህበራዊ አውታር መረቦች ለጊዜው ትራምፕ መወገዳቸው የራሳቸውን የማህበራዊ ሚዲያ እንዲመሰርቱ ከማድረግ ባለፈ አመጽ መቀስቀሱ ይታወ ይታወሳል። ሞዲ በሰዓታት ውስጥ 21500 ተከታዮችን ያፈሩ ሲሆን ትራምፕ ና የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስን እሳቸውም ተከትለዋል። አብዛኛው የቱሩዝ የማህበራዊ ሚዲያ በኤክስ ጋር ተመሳሳይ ነው። ተጠቃሚዎች ቱሩዝ ላይ መልእክት መለጠፍ እንዲሁም ቀጥተኛ መልእክት መላክ ይችላሉ። በመድረክ ላይ ያሉ ማስታወቂያዎች ስፖንሰር የተደረጉ እውነቶች ይባላሉ። ትሩዝ ሶሻል በትራምፕ ሚዲያ ና በቴክኖሎጂ ግሩፕ ባለቤት የተያያዘም ነው። ትራምፕ በኩባንያ ውስጥ 57 በመቶ ያህል አክሲዮ ሲሆንም አላቸው። የኩዌት ኤአርሲ ግሎባል ኢንቨስትመንት ኩባንያ ትልቅ ድርሻም አላቸው። የዩኤስኤ ፕሬዚዳንት ዘጠኝ ነጥብ ሁለት ስምንት ሚሊዮን ተከታዮች በትሩ ሶሻል ላይ አላቸው። ይህም በኤክስ ላይ ካላቸው ሰማኒያ ሰባት ሚሊዮን ተከታዮች በጣም ያነሰም ነው። በብሉምበርግ በተጠናቀረበት መረጃ መሰረት የትሩ ሶሻል የተጠቃሚዎች ትራፊክ ከተወዳዳሪዎች አንጻር ሲታይ በጣም አናሳ ነው። አጠቃላይ የተጠቃሚ ቁጥሮች የቀድሞ ትዊተር ወይንም በአሁኑ ኤክስ በአራት መቶ እጥፍ ይቀንሳል። ትሩ ሶሻል በሁ ሚሊዮን ዶላር ኪሳራና የ ሶስት ነጥብ ስድስት ሚሊዮን ዶላር ገቢ ማግኘቱንም ይፋ አድርጓል። የኩባንያው አጠቃላይ የገበያ ዋጋ አራት ነጥብ አራት አምስት ቢሊዮን ዶላር ደርሷል። በጋዛ ሰርጥ እስራኤል በፈጸመችው የአየር ላይ ጥቃት ቢያንስ ሶስት መቶ ሰላሳ ፍልስጥማውያን ተገደሉ። እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 330 ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስትር አስታውቋል። የእስራኤል ጦር የተኩስ አቁም ስምምነቱን ለማራዘም የተደረገ ውይይት ከስምምነት ላይ መዳረስ ባለመቻሉ ሰፋ ያለ ጥቃትን እያካሄደ መሆኑም ተገልጿል። የተኩስ አቁም ስምምነቱ ስራ ላይ ከዋላይ ከጥር 19 በኋላ ትልቁ የአየር ድብደባ መሆኑም ከስፍራው የሚወጡ መረጃዎች አመላክቷል። በጋዛ ከተማ የአይን እማኞች እንዳሉት በጋዛ እንደገና የሲኦል እሳት ተነስቷል ሲሉም ተ ደምጠዋል። የጠቅላይ ሚኒስቴር ቤንያሚን ኔታናዩ ጽሕፈት ቤት እስራኤል ከዚህ በኋላ ወታደራዊ ኃይሏን በመጀመር በሃማስ ላይ እርምጃ ትወስዳለች ያሉ ሲሆን ሐማስ ታጋቾችን ለመልቀቅ ተደጋጋሚ እምቢተኛ በማሳየት የተኩስ አቁም ስምምነት ለማራዘም የቀረበውን ሀሳብ ውድቅም አድርጋለች ብለዋል። ሃማስ በበኩሏ በወጣው መግለጫ እስራኤልን መከላከል በሌሎች ሲቪሎች ላይ ጥቃት አድርሳለች ሲልም ከሷል። አስታራቂዎች የተኩስ አቁም ስምምነቱን በመጣስና ለመቀልበስ በመንቀሳቀስ እስራኤልን ሙሉ ኃላፊነት ልትወስድ ይገባል ብለዋል። የተባበሩት መንግስታት የህፃናት በጎ አድራጎት ድርጅት የዩኒሴፍ ቃል አቀባይ ሮዛሊ ቦለን በደቡባዊ ጋዛ ውስጥ በአልማሴስ ይገኛሉ። ክስተቱን ሲናገሩ በሁሉም ሰው ከባድ ምሽት ነበር ብለዋል። በጣም ኃይለኛ ፍንዳታዎች ነበሩ። ያረፉበት የእንግዳ ቤት እየተንቀጠቀጠም ነበረ። በአምስት እና ስድስት ሰከንድ ማለትም ይቻላል ፍንዳታዎቹ እንሰማለን በማለት የጥቃቱን አስፈሪነት ኃላፊው ተናግረዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ታጋቾቹ እስካልተመለሱና ሁሉም የጠሩነቱ አ አላማዎችን እስካልተሳካ ድረስ በጋዛ ጦርነቱን እንቀጥላለን ብለዋል። ጠቅላይ ሚኒስትር ቢኔታናዩ ቀደም ሲል በጋዛ ያለው ጦርነት ዋና ዓላማው የሐማስ ወታደራዊ ጥንካሬ ማጥፋት እንዲሁም ታጋጆቹን መመለስ ነው ብለዋል። የእስራኤል መንግስት ጥቃቱን ከመፈጸሙ በፊት ለዋይት ሀውስ ማስታወቁን አንድ የእስራኤል ባለስልጣን ለሲቢኤስ ተናግሯል። የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስትርና የግዛቱ ከፍተኛ የሐማስ ጸጥታ ባለስልጣን መሀመድ አቡዋፍ በጥቃቱ መገደላቸውም ተሰምቷል።